ምን ያርጋል? መጽሐፍ ላይ ነብያቶችን አምላክ ሂዱና ወደ መካ ሐጅ አድርጉ ብላ ዟቸው እንደነበር ላሳየህ ነው። ምን በእኛ መጽሐፍ ላይ? መካን ወይስ ኢየሩሳሌም ልትል ነው። መካ ብሎ ቃል በ መጽሐፍ ቅዱስ ለነ እንግዳ ከሆነ ለአንተ ከአንተ ሊማር ኢየሩሳሌም ከሆነ ኦፍ ኮርስ ይገኛል። እሱም ባል ሂዱ አይልም። ብሉይ ኪዳን በዕብራይስጥና በአረማይክ። እሺ፣ መልካም አሁን ቀጥታ እዚሁ እያለ ወደ አማርኛ መቀየር ብቻ ወደ አማርኛ አላቀየርም። ኦኬ ምን ይላል? የሀጅ ጉዞ ለማድረግ የሀጅ ጉዞ ለማድረግ የቃሉ ፍቺ ምን ይላል? ፍቺ ሀጅ ማድረግ ያ አላህ ሀጅ ማድረግ ወዴት ነው ይህ ሀጅ የሚደረገው? ወደ ኢየሩሳሌም ነው ወይ አአ እዛ ወረድ ብለን እንመልከተው ወረድ ብለን እንመልከተው። ይህ ሀጅ ወዴት ነው የሚደረገው? ያ ጀማዓ ይህ ሀጅ ወዴት ነው የሚደረገው? ያውና የጌታ ሰው አንድ ይህን ቃል አንብባ፣ ምን ይላል እዚ? ወደ የጌታ ሰው አንብባት እስኪ፣ ምን ትላለች? ወደ መካ ሀጅ አድርገህ አይደለ ዘመንህ ይባረክ። ያውና የጌታ ሰው። ስለዚህ ቀጥታ እዚ ጋር ምን አደረግባችሁ ሲሸውዳችሁ፣ በዓል አክብሩ ብሎ ነው ከሀገር ያስወጣቸው። ሙሴና አሮን ይላሉ ወደ ምድረ በዳ ሄደው የስንት የሶስት ቀን ጉዞ እንደሆነ ይገልጻል። እዚህ ጋር የሚገርማችሁ ማለት ነው ወረደ ብሎ የሶስት ቀን ጉዞ ቦታች አለ አይደለም። ምን ይላቸዋል? እርሱም የእብራውያን አምላክ ተገናኝ፣ ቸነፈር ወይም ሰይፍ እንዳይገጥምን የሶስት ቀን መንገድ በምድረ በዳ እንሂድ። ከግብፅ ሀገር ተነስተው እስከ መካ ድረስ እስከሄዱ ወደ መካሄዳቸው ሄዳቸው ሀጅ አደረጉ። ስለዚህ ወደ መካሄደው ሄደው ሀጅ እንዳደርጉ ታዘው ነበር ነብ ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ ማ ሚን ነቢይን ኢላ ወቀድ ሀጀ ልበይታሉ

ወዝፍ الناس بالحج سوت ሰዎች ሁሉ ወደዚህ መጥተው حج እንዳደርጉ እዘዛቸው። አብርሃምም ይሄን ትዕዛዝ ሰጠ። ከእርሱም በኋላ እስራኤላውያን ነብያቶች ሁሉ እየሄዱ ያደርጉ ነበር። መሲሁ በሚወርድ ጊዜ حج እንደሚያደርግ ቃል በቃል አሳይዘቸዋል። ነብያችን صلى الله عليه وسلم قالوا ينزل አይ መካም ችግራለ ጄ ቢያረግ መንገዱን እና በር ብር እስጠኝና ነው ወይ ስመኛ አብርሃም፣ ይስሐቅ፣ እስማኤል የአብርሃም ዝርያ ሁሉ የራሳቸውን አገር መቀመጫቸውን አጥተው በግብፅ ሀገር ላይ የኖሩትና ከአራት መቶ ዓመት በኋላ ወደ አገራቸው ወደ ካንአን አሁን አንተ እንደሚትለው ተመል